ነቀስ ያለብህ በግንባር ክም የፈለግኩ ነገር ኖርማል ኦኬ። ለምን እሷን፣ ንግስት ነች። እኔ አሁን ትላንትና ሁለት ቀን ሰዓት መጣ ስትቀራ ማለት ነው ደሜ ፈላ። ምልክ ምልክት፣ ዛሬ አይቼ እኔ በግንባር ተጠቅየ ነው ያየሁት። ቪዲዮ በውስጥ ብዙ ሰው አለ። ዛሬ ጨንቁኛል፣ ሃይሚ አልመጣችም፣ ምን ሆና ነው ምናምን እያሉ ሲያወሩኝ እኔን ራሱን እንደጨነቀ ነው የማወራቸው። ጌታ ማለት እሷ የሆነ ጥሩ ካልሆነች ጥሩ መሆንበት ምክንያት የለም። ምክንያቱም በጣም ነው የምወዳት፣ በጣም ነው የማደንቃት፣ በጣም በጣም ነው የማከብራት ሃይሚን ጌታ። እና ምን ሆና ነው? እኔ አሁን ማለት ነው እኔ ሚዳ ይጠይቅ የምር አዎ እኮ እኛ እኮ ቅምጥሌ አልመጣችም ዛሬ። ቀዳማዊ ተልመጣችም። እኔን ራሱ ያስጨንቆኛል ገባ። በኢንቦክስ እየመጡ ምን ሆና ነው ቀዳማዊ ዛሬ ሳትመጣ ይቀረች? ምን ሆና ነው ቅምጥሌ፣ ቂመማችን ምናምን በጣም ነው የሚያስቸግሩን ገባ። እኔ ራሱ በጣም ተጨንቄ ነፍስ ነፍሴ ነው ልትወጣ ነበር ግን ዛሬ ስትመጣስ ደስ ብሎኝ እኔ ማለት ነው። በእናቴ ነው የተተከልኩት። የምሬን እኮ ነው። ደስታ ብዛት ነው ምልክ ሰዎች አንዲሻ የኔ ሁሉ ነገር ማለት ነው እኮ እኔ ራሱ ዛሬ ማለት ነው እንዴት እንደሆነ ደስ ያለኝ አታውቂም። ስራ ከቢሮ አሁን ነው የመጣ ባይዘ ከዛ

አረ በጣም ብዙ ነገር ነው የሚሉኝ። ብታይ በየሱስም በጣም ነው የሚሰድነው። እኔ አንድ ቀን ደግሞ ማለት ነው ብቻ ከፈለክ ለምን አትሞትም ተብሎ ኮሜንት ተጽፎ ነበረ በዩቱብ ላይ ማለት ነው። እኔ ምንድን ነው ብዬ ነው የደነገጥኩት። የምሬ ነው ማንባቆሌእኔ ሚያደርሱ ነገር ወደድኩ ነው ያልኩት። እኔ በስማ አንተ ግን ማለት ነው ምንድን ነው ችግር? ለእሷ ላይ አስረዳት ነው ለእሷ ላስረዳት ነው። ኦሬዲ አንዴ አስረድታል አይደለ? ባይ ዘ ወይ ማለት ነው ኖ ሪሊ ማለት እውነቱን ንንገር ብዬ ነው። አንዴ ከተነገርክ ወዳታለው አፈስፋታለው ብለሃል ማለት፣ ከዛ በኋላ ደግሞ እሷ ከመለሰችክ መለሰችክ ነው። አሁን ሌላ ግርግር ለምንድን ነው ይሄ ይሄ ይሄ የሚመጣ ሀይሚን ለምን ሀይሚን ለምን ሀይሚን ለምን እነዚሁ ቢዲዮን እንደ መስራት የፈለጉ በአንቴ ላይ ማለት ነው? እኔ በጣም ነው እየተነጀሁ፣ በጣም ብዙ ቦታ እኔን እየጠሩ፣ ለምን ሃይሚን ለምን ስሟ ልታነሳ ለጭራይ ስሟን እንዳታነሳ። በጣም ብቻ በጣም ብዙ ብዙ እግዚአብሔር ስማ፣ እኔ በጣም ስለገረመኝ እኮ አንቴ ላይ ቢዲዮ መስራት ከፈለጉ ለምን ሳይሰሩ አይቀሩም እንዴ? አሁን ማለት አሁን ለምሳሌ ልክ እንዳንተ አሁን አራት ናችሁ አምስት ናችሁ አፈቅረን ብሎ ፖሶ ፖስቷል እኮ። ዘር አይታል ቲሸርት ተሰርቶ አው ቲሸርት ተሰርቷታል። ይሄ ንቅሳት አለ አንዱማ ጡቱ ላይ አደለ እንደ የነቀሰው። በፈጣሪ ሲሚኔ እንደዚህ አይነት ብልግና አይቻላቅም። የምሬን ኮ ነው ምን አይነት እስቲምንት ባለች ልጅ የት ደርስ በእግዚአብሔር እንደዚህ እንደዚህ አደረገ ብትኝ አይገርመኝም። ምክንያቱም አሁን እኔ ነገርኩት እኮ ከዛ በላይ የሚገባት አይነት ዛሬ ብቻ አልኩ አራት ቦታ ይቻለ ዩቲዩብ ላይ ማለት ነው። አንዱ ነቅሷታል፣ አንዱ ደግሞ ቲሸርት ነው አሰራት ግባ አንዱ ደግሞ አፈቅራታሉ ፍቅሬን መግለጽ ፈልጋታሉ። አዲስ አበባ ማይ እየተገር ልጅ ነው አለ እንጀ ብቻ ላቀብ ይብር በጣም ነው የሚገርመው። ፈጣሪ አምላክ ጠብቃት። እኔ ጸሎት ማድረግ ነው ምን ፈጣሪ ጠብቃት። እንዲያው ፈጣሪ አምላክ እንዲያው ሌላ ሀገር እንዲያው ብርር አድርጎ ወስዶ ኢትዮጵያ ይዘህ ብትቀረ ደስ ይለኛል። እንዲያው ልጅት ተሰቃየች እኮ በይ ማለት ውድ አይነት ሴት ናት። ለዛ ነው ማርያም ልባም። በቃ እኔ በጣም በጣም የሆነ ኦዲንስ ኦዲንስም ፋሚሊም ማለት ብዙ ሰው ከሚያውቀው በላይ ወንድ አንተ የወንድ ነገር ነው እንደሚገርም፣ ሴቶች ሁሉ ያፈቅራሉ እኮ አላቅሳሉ። እሷን የሚሳደቡት የሚያፈቅሩት ናቸው። እሷን አንዳንድ አለ ባለ የድሮ ፎቶ እያመጡ ምናምን ምናምን አለ። እነዚህ ደግሞ በጣም ነው የሚያፈቅሩት ሴቶች ማለት ነው። ሴቶች ራሱ በጣም ነው የሚያፈቅሩት። ምን አይነት ፍጡር እንደሆነች ነግራ ነው የምታጋባኝ። የኔ እናት፣ የኔ ትንሿ፣ የኔ ተናፋቅ፣ የኔ ጣፋጭ፣ የኔ ንግስት፣ የኔ መቤት ባይዘዌ ማለት ነው። እኔን ንገረክ። የምሬ ነው እግዚአብሔርን እየቀለጥ ይሄ ሪሊ የምሬ ነው። ባይዘዌ ቡታጅራ ወንዶች አነጋገር አትችሉም። ኖ፣ ኖ፣ ኖ፣ አንተን እየሰደብኩት አይደለም፣ የምሬ ነው። የቡታጅራ ወንዶች ኔቨር ኤቨር ማንም አነጋገር አይችሉም። ሴቶች ደግሞ በደንብ ነው የሚችሉት። በጣም ማለት ነው በቃ ያለ ነገር በጣም ነው የሚያስረዱት። ሶ እሷ በጣም ከወንድም አብይ ቦታ መቀመጥ አለበት እያልን አሁን ማለት ነው እኛ እንሻላ አብይ ቦታ ትቀመጥ እያልነ፣ ምንትላለ ማሪቱ አረት ትቀመጥ፣ የኔ ቆንጆ ብቻ አንተ ተረጋጋ፣ እየከሳህ እኮ ነው የእኔ አባት። በምር በጣም ከስተ ያለ በጣም ሀሳብ ነው፣ ሀሳብ ነው፣ የምር ሀሳብ ነው። ስሟን ብዙ ስም ነው እኮ በጣም ብዙ ማለት ነው። የኢትዮጵያ ንግስቶች ቀዳማዊ ንግስት እኮ ማሪ ነች። ማሪ የሴቶች ማሪ ነች። ባይዘዌ ማንም ሳያደርግ እኮ ነው የምታደርገው። የሆነ ነገር ይሁና፣ ይሄን እንደዛ ማጣራት አለባት እሷ። ባይዘዌ ማለት ነው እዚህ ዓለም ላይ አንደኛ እንድጠራ እንፈልጋለን። አንደኛ መጀመሪያ ሴት እንድጠራ እንፈልጋለን። ለምን? የምር ነው ብዙ ነገር ነው ያስተማረችው እነዚህ ብዙ ሰዎችም ብዙ ነገር ነው ያስተመረችው ዩቱብ ላይ ምናምን ማለት ነው። ባይዘ የምታደርገው ሁሉ ትምህርት አለ። ኖ ትምህርት አለ። ነገር ነው የምታስተምረው። ደግሞ በዚህ ሰዓት ፍቅር የምትፈልገ ሰው አይደለች ይመስለኝን። እንጃ አተ አላቅም ብቻን እንጃ። አንተ ያፈቅር ካለው እያልክ ነው። ግን እኔ አላቅም። እኔ ማለት ስሞውላ ሲነሳ ምናህል ደስ እንደሚለኝ አሁን ስሟ በእናንተ ደረጃ ራሱ ስሟ ስለ ሃይሚ ሲወራ ምን ያህል ደስ እንደሚለኝ እኔ ነው ማለ። በጣም ነው ደስ የሚለኝ ስሟ ሲነሳ እኮ። እኔ እኔ ነገርኩ። አሁን የአሁኑ ስም ጥራ አልኩት። በአሁኑ ስም በግንባርክ ተነቀስ ምንም እንትን የሚባል ነገር መሪ መሪ ቀዳም አለች ብለህ በግንባርክ በግንባርክ ላይ በግንባርክ ላይ በግንባርክ ላይ የመሬ ነው መቼም ያሰብኩት ባ ነው ከጀርባ ነው ብለሽ አይንም እሸጠ ምን ማለት ፈልጌ ነው። እሷ እንዴት ነው ከጀርባ የምትነቀሰው? እሷ ፊት ለፊት ነው መሆን አለበት ብቻ ማለት ነው። እኔ አሁን ማየት የሚፈልገው ደረቷ ላይ አለች ወይ የለችም ነው ማለት ሁላችሁንም በጣም ነው ማመሰግነው። ማለት ስማ እኔ ሲያወራ ማለት ነው አዳሜ ሁላ ነው የምትመጣ ታውቃለህ። አዳሜ ሁላ ያለችበት ቦታ ጨረቃ ፋሚሊ የሚባል ነገር ሁሉ ነው የሚመጣው። እኔ ሲያወራ ማለት ነው ማለት በጣም ቢግ ላይቭ እንደ ቢግ ሪስፔክት የኔ ቆንጆ። እኔ ማለት አሁን የ የላይቭ ብዙ ልምድ የለኝም። እንዲህ ላይቭ እኔ ብዙ ጊዜ ገብቼ አላውቅም። አሁን ዝም ብዬ አልፎ አልፎ ነው እንጂ ቲንክ ዩ ጋይስ የምር አይ ላቭ ዩ ሱ ማች አንተ ለምንድን ማትገብ? ትገባ አንዳንዴ፣ ይገባና ከኔ ጋ መወያያት አለብ። ግንባሬ ላይ ያለን ችግር ለምን? የጨረቃ ፋሚሊ መሪ ነኝ ነው። እኔ ነኝ በጣም ተጽዕኖ ፈጣሪ ሰው። ራሱ ጨመረ ምናምን ሰው መቶ አርባ ምናምን ሰው እኔ ቤቴ ሲገባ ደግሞ ባይዘው። እኔ ቤቴ ገበ ሲገባ አንድ ሺህ ሰው ነው የሚቀመጠው። እኔ ቤቴ ስከፍት፣ ከፈለግ መምጣት ትችላለህ፣ ችግር የለውም። አረ እንገባለን። በስማ ብዙ እናወራለን እንወያያለን። ሀይሚንም አግኝተን ላይፍ እንገባለን። ጭራሽ ጭራሽ ሃይሚን አገኝተም ላይፍ ትገባለ አንድ ላይ እንገባለን። እንደዚህ ከእሱ እራሱ ብዙ ጊዜ ነበር እንደዚህ ማለት ባይ ዘ ዌይ አንድ ቀን ሃይሚ አስር ሺህ ሰው እኮ ነው የገባው። አስር ሺህ ሰው እኮ ነው የገባው። አንድ ቀን እሷ ገብታለች። አንድ ቀን ብቻ ነው የገባችው ባይ ዘ ዌይ። የተከበረች ንግሥት ስለሆነች ብዙ አትገባም ቢኮዝ የተከበረ ሰው ብዙ አይቼው ላይፍ ላይ አይገባም አይደለም። ለምን ብዙ አድናቂ ስላለ ብዙ አስተያየት ይበዛል፣ ተቃለ ብዙ አስተያየት ይበዛል ምናምን ነገር። ስለዚህ አትገባም። እሱ መግባትም ምናምን ዳንታም ይላትም። አንዴ ብቻ መሰለኝ የገበችው ያኔ እራሱ በጣም በስመ አብ በወልድ እንዴት እንደሆነ አይታይም። አዎ ላይፍ ገብታ ነበር ባለፈው። አው፣ ስለዚህ ሀይሚዬ እኔ ነገርኩት። ብዙ ሲማላት ይሄ ደግሞ ማለት ነው፣ አትቀልድ፣ ይሄ መቀለድ ቦታ አይደለም። ብዙ ልጆቹን ቲሸርት አስለብሰን ፎቶን፣ ይሄ ፎቶ እኔ ያደረግኩትን ደግሞ አታሰራ። ኦኬ፣ አታሰራ፣ ይሄ የኔ ብቻ ነው። ለምሳሌ እኔ ፎቶ እኔ ፎቶ ይሄ ፎቶ የኔ ብቻ ነው። እኔ ማለት ነው አሁን ኖ የእሷ ነው ግን ይሄ ፎቶ ማለት ነው አልጋዬ ላይ ፍራሼ ላይ ሁሉ ቦታ ይሄ ፎቶ አሰረቻት አለው በቃ አልጋዬ ከፈለግ ቪዲዮ ከፊቻ ያሳያለሁ ደስ ሲል ግን ማለት እኔ በጣም ነው ደስ የሚለኝ እንደዚህ ማለት እኔ ከሙንላት በላይ ትሆኑላት አላችሁ በጣም ነው የምትወዷት ምናምን በጣም ነው ደስ የምትሉ ማርያም እኮ ነገርክ እኮ አሁን ብዙ ወይ ብሩክም አለ፣ ብሩክም አለ፣ ብሩክም አሰረች አለ። እሷም አለች ብሩክም ማሷ የተነሳች ፎቶ አልከፍትም፣ አልከፍትም፣ አልከፍትም። አሁን እኮ ማለት ነው እኔን ቀርጾኝ ማለት ነው ሌላ ቦታ ነው የሚለጥፉኝ። እኔ አልፈልግም፣ እኔ እሷን ሰው እንዲያየት አልፈልግም። እኔ ኢኔ የራሴ ቤት ቪዲዮ ሰራለው። አሁን ማለት ነው ጋይ፣ እየቀለድኩት አይደለም። መቶ አርባ ምናምን ሰው አላችሁ። ኮፕሊንግ ታፕ አድርጉ ማለት ነው ልጁን ቤት ግን እኔ እየቀለድኩት አይደለም። የመረ ነው አልጋዬ ላይ የሰራሁት ሁሉንም ማለት ነው። ከፈለጋችሁ ቪዲዮ ስር አንቺ፣ ጉሸታ፣ ምን አጥንቅና ልጅነት እኔ ውሸት እያወራው አይደለም። ሀይሚን አልኳችሁ በአይኔ ብሌን ነው የሚያያት። ስለዚህ በአይኔ ላይ መነቀስ ይችላል፣ ቢኮዝ ሴት ነች ምንም ምን ችግር የለኝም። አፍቅራት አይደለም ወድጃት ነው ዩኖ። ስለዚህ አልኳችሁ። አሁን አልጋዬ ሁሉ ቦታ እሷ ነች፣ ሁሉ ቦታ እሷ ነች። ማይሆንም አለበት እኔ አሁን ትናንትና ናፍቀኝ ማለት ነው። አልትራሰን አንቀፌ ነው የተኛሁት። የምሬን እኮ ነው ለዳለ እንዴ አንተ እንዳታልቅስ እንደ እየለቀስክ ነው፣ እንደ የእሷ ነገር ሲወራ ታልቅስ ትችላል። አታልቅስ አታልቅስ፣ የምር ማልቀስማ የለበትም እንዴ። አለቀስኩ አለቀስኩ ብዙ ጊዜ እኔ ደግሞ ስታልቅስ ደግሞ ደሴንም አታልቅስ። አሁን እኮ ስታልቅስ እራሱ ማለት ነው ኢምባይክ ሳይወጣ ሳያዩ ማለት ነው ውሸት ነው ይሉክ ይችላል። ግን አንቺ ምንድን ነው ውሃ አድርገው የምር ነው እነሱ ለማቃጠር ምናምን ሳይሆን፣ እኔ ሲጀመር ማለት ከካሜራ ጀርባ ቅድም እያወራሁ ነበረ። ከካሜራ ጀርባ ማለት ብዙ ነገር ማለት ብዙ ነገር አሳልፊያለሁ ከማልቀስም አልፉ ከቤተሰብ ጋር ሰጣ ገባ ውስጥ እስከ መጋደር እስከ ማዘር ጋር ማለት ማየሆን ነገር ውስጥ ገብተናል፣ ታውቂያለሽ። በእሷ ጉዳይ በጣም ከዚህ በፊት እኮ ናታንም ልክ እንደዛ ነበረ ብዙ ልጆች። አሁን ደግሞ ዛሬ የመጡት አዲሶች ናቸው እንጂ ከየት የሚመጡት፣ እኔ በቃ ይቺ ልጅ እንደውም የት ትደብቀ? ብያልኩኝ እኮ ነው ጀምር ነው። ዛሬ የመጡት ደግሞ አይነውጣ ናቸው፣ አይነውጣ ነው ልክ

ሰልፋ ይቆሙ እንደ ፈጣሪ ትዕግስት ውስጥ አራት ሲቀኝ መግዛት እንደም ጭራሽ ብዙ ይመጣል ብለ ከንቴ እንዴት ነው እንደዛ የምትለው አይ ማለት ያው ልጅቷ የምትወደድ የሆነ የሚሳሳላት አይነት ሴት ናት ለዛ ነው እኔ አሁን አይገርመኝም በጣም ብዙ ሰው እንደዚህ እንደዚህ ያደረገ ላይ ደግሞ በጣም ነው ያንን ያደረጉ ዛሬ የመጡት ማለት ነው በአካል ቢያገኛችሁ አጋጭቼ ነው የሚለቃችሁ ለምን ይቺ ልጅቷ ምንት ሆን ነው እኔ ጥያቄ ገባክ ምንት ሆን እዛ ሃይሚ እዚህ ሃይሚ አሁን በተለይ ቶክቶክ ላይ ያለ ሴቶች አብዝኛችሁ እሷ የሚሰድብኩት አልኩ እነዚህ በጣም ነው የሚያፈቅሩት ለዛ ነው የሚሳደቧል ባይዘወ እሷ በኢምቦክስ ላክላት፣ ምን አድርገት ጻፍላት፣ ምንም ማለት አትመልስም። ስለዚህ ነው የምሳደብ ገባ? ለዛ ነው እሷ ባይዘወ የተከበረች ነገርኩ። ቅድመ እሷ የኢትዮጵያ ማሪ ነች ብየክ ማለት ነው። ገባ? ወይኔ ሀይ ነች እንዴ መጣ? አዎ በሷ ስም ብዙ ሰው ነው የጻፈላት። በይዘዊ ጋይስ፣ ፎሎ አርጉላት ፎሎ አርጉ። እኔ ቤት ደግሞ ነገ በጣም ትልቅ እንትና አለው፣ ትልቅ እንትና አለው የቀለበት